የእግዚአብሔር ቤተሰቦች፣ የክርስቶስ ወዳጆች፣ እንደምንከረማችሁ እንደምናችሁ። እግዚአብሔር አምላኬ ደግሞ ረቶኛ ጊዜ ዛሬ በሌላ ሀሳብ በሌላ ቃል በፊታችሁ ቀርቤ፣ ያለው እግዚአብሔር ደግሞ አምላካችን በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሀሌሉያ። እስቲ ቃሉን ከመናገሬ ከማካፈሌ በፊት እስቲ አጭር ጸሎት እንጸልያለን። ሀሌሉያ። አባታችን ልብል፣ እግዚአብሔር ተመስገን ስለሰጠን እድል ፋንታ ተባረክ አንተ መልካም ነ የመልካም ነገር ሁሉ ምንጭ አንተ ስለሆን ተመስገን። ዛሬም ለእኔም ለወገኖቼ ከማያልቀው ከዘላለማዊ ሀሳብና ቃል እንድታካፍለን እንድትናገረን ፍቃድና ሀሳብን ሁሉ እንድትገልጽልን ተጽዕኖ ሁሉ በኢየሱስ ስም እንዲመታ ሰማያት በእኔም ይህንም በሚሰሙ ወገኖች የትዩ እንዲከፈት እግዚአብሔር አባት የሆኔንም ባሪያ በደም እንድትሸፍነኝ በእሳት እንድትቀጥረኝ አንደበቴን ሁሉ እንድትቀባ ተናገር ያልከኝም ብቻ ጌታ ሆይ እንድናገር እንድትረዳኝ ለእያንዳንዳችን ለልባችን ለውስጣችን አልፈ ተናግረ የሚነቀለው እንድትነቅል የሚተከለው እንድተክል ሳብና ፈቃድን ብቻ ጌታዊ በህይወት ዘመናችን እንድናደርግ እንድትረዳን። እግዚአብሔሩ ጊዜው ተጀምሮ እስከሚያልቅ ለተባረኩት ልጆች ለአንተ አሳልፈው የሰጠው ክፉ ሁሉ ይታሰር፣ ጨለማ ሁሉ ይገፈብ፣ ሰማይ ሁሉ ይለቀቅ፣ በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ እግዚአብሔር አምላክ ዛሬ የሰጠኝ ቃል ርዕስ የሰጠውት እግዚአብሔር ሥራውን ይመዝናል የሚል ነው። እግዚአብሔር በስራው አይተሳሳትም። ያንዳንድ ነገር የሚያደርገው ነገር ሁሉ መዝኖ አስተውሎ የሚያደርግ አምላክ ነው። እግዚአብሔር ሁሉን ያደርግ ዘንድ ቻይ አምላክ ነው። እግዚአብሔር ሙሉ እውቀት ያለው አምላካችን ነው። እንግዲህ ሀና የምትባልህ አንድ ሴት መካን ነበረች። በእግዚአብሔር ፊት ጸለያች፣ ጩዎች እግዚአብሔርን፣ ጩዎቷ ልመና ሰማና ወንድ ልጅ ሰጣት። ስሙንም ሳሙኤል አለችው። ከዛ ሳሙኤልን ለእግዚአብሔር እሰጣ አለው ብላ ቃል ገብታ ስለነበር ጊዜው ሲደርስ ሄዳ በካህኑ በሄሊ ፊት ልጁን ሰጥታ ሄደች እና እሷ ይህንን ሁሉ ያደረገላትን አምላኳን እንደዚህ እያለች በዝማሬ ታመሰግናለች። አንደኛ ሳሜል ምዕራፍ ሁለት ቁጥር ሁለትና ሶስት ነው። እንደዚህ እያለች ትዘምራለች። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም ትልና ሶስተኛው ላይ አትታበዩ፣ በኩራትም አትናገሩ እግዚአብሔር አዋቂ ነውና እግዚአብሔርም ስራውን የሚመዝን ነውና ካፋችሁ የኩራት ነገር አይውጣ እያለች ትናገራለች። እግዚአብሔር ስራውን የሚመዝን አምላክ ነው። እንግዲህ የሰጠውት ርስ እግዚአብሔር ስራውን የሚመዝን ነው። እግዚአብሔር ስራውን ይመዝናል ወገኖቼ፣ እግዚአብሔር ራንደም ብሎ የሚያደርጋቸው ነገር የለም። ስራውን ሁል ጊዜ ይመዝናል። የዙፋኑ መሰረት የእግዚአብሔር አምላካችን ራሱ ጽድቅና ፍርድ ነው። ስለዚህ እግዚአብሔር አምላካችን ስራውን ሁልጊዜ የሚመዝን አምላክ ነው። እግዚአብሔር ስራውን የሚመዝንበት ምክንያት አንደኛ ወገኖቼ ትክክለኛ ፍርድ ለመስጠት ነው። ሰው ፍርድን ሊያጓድል ይችላል። በአንዳንድ ጊዜው ብራዩ ይደረጋል ነው ጉቦ ተሰጥቶ የተላነ ተብሎ ፍርድ ይጓደላል። ትክክለኛ ፍርድ ዳኛ ላይሰጥ ይችላል። ግን እግዚአብሔር አምላካችን ግን ስራ ሁሉ ሚዛንን የጠበቀ በትክክለኛ ሚዛን ተመዝኖ የቀለለ ይቀላል፣ የተዋረደ ይዋረዳል፣ ከፍ የሚለው ከፍ ይላል። ስለዚህ እግዚአብሔር ትክክለኛ ፍርድ ለመስጠት ሁልጊዜ ስራውን የሚመዝን አምላክ ነው። ይህን መዝሙር 8914 ሲናገር የዙፋን መሰረት ጽድቅና ፍርድ ነውና፣ ምህረትና እውነት በፊት ይሄዳሉ ይላል። የእግዚአብሔር ዙፋኑ እንኳ የተመሰረተው በጽድቅና በፍርድ ነው። እግዚአብሔር አምላክ ጻድቅ ፈራጅ አምላክ ነው። ዙፋኑም የተመሰረተው በዛ ነው። ስለዚህ እግዚአብሔር አምላክ ሁሉ ጊዜ ስራውን መዝኖ ትክክለኛ ፍርድን ይሰጣል። ወገኖቼ፣ እንደ ሰው አያዳላም። እኔ በመጽሐፍ ቅዱሳችን አንድ ንጉስ አለ ብልጣሶር የሚባል ዳንኤል አምስት ላይ የሚገኝ ናቡከዶኖጾር የሚባለው ንጉስ በባቢሎን ከነገሰ በኋላ ይሄ ሰው ነው ተተክቶ ንጉስ የሆነው እና አንድ ጊዜ መጽሐፈ ዳንኤል ትንቢተ ዳንኤል ምዕራፍ አምስት ላይ ትልቅ ግብዣ አደረገ። ግብዣውን ካደረገ በኋላ ሚስቶቹ፣ ቅባቶቹን ሁሉ ሰብስቦ የእግዚአብሔር ቤት ከኢየሩሳሌም አግዞ ያመጡትን የእግዚአብሔር ቤት እቃ የቤተ መቅደሱ እቃዎችን ሁሉ ለጣዖታቸው ለአጋንንታቸው ሊያመልኩበት እንዳለ አወጡ እና በእግዚአብሔር ነገር ላይ ይቀልዱ ነበር እና በዛ ጊዜ የእግዚአብሔር እጅ ትወጣና እንደዚህ ብላ ትጽፋለች። ትንቢተ ዳንኤል አምስት አምስት ላይ በዚያም ሰዓት የሰው እጅ ጣቶች ወጥተው በንጉሱ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፍ ንጉሱም የሚጽፉትን ጣቶች አየ። የዚያን ጊዜም የንጉሱ ፊት ተለዋወጠበት፣ አሳቡም አስቸገረው፣ የወገቡም ጅማቶች ተፈቱ፣ ጉልበቶቹም ተብረከረጉ። ንጉስም አስማተኞችን ከልድሃንን ታለቃል ቀላተኞችንም ያገቡ ዘንድ በታላቅ ድምጽ ውኸ ንጉሡም፣ የባቢሎን ጠቢን ይህን ጽፈት ያነበበ ፍቺውን የሚያሳየኝ ሀምራዊ ግምጃ ይለብሳል እንዲህ እንዲህ ይደረግለታል አለ። ነገር ግን ማንም ሊፈታው አልቻለም። መጨረሻ ላይ ዳንኤል የተባለው ተፈልጎ ተጠርቶ መጣ። ከዛ ዳንኤልም ስለዚህ ጽሁፉ እንደዚህ ብሎ ይናገራል። የእግዚአብሔር እጅ ጣት መታ የተጻፈውን የተጻፈ ምዕራፍ አምስት ቁጥር 25 ላይ እንደዚህ ይላል። የተጻፈው ጽህፈት እንዲላል ማኔ ተቄል ፋሬስ ይላል። የንጉሱም ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግስትን ቆጠረው ፈጽመው ፈጽመው ማለት ነው። ትቄል ማለት በሚዛን ተመዘንክ ቀለህም ተገኘ ማለት ነው። ፋሬስ ማለት መንግስት ተከፈለ፣ ለሜዶ ለፋሬስ ሰዎች ተሰጠ ማለት ነው። መንግስቱ ተመዘነ። ተቄል ማለት በሚዛን ተመዘነ ቀለም ተገኘ። ይሄ ንጉሥ እግዚአብሔር መዘነው ነው። ስራውን ሁሉ መልካም ስራው ያደረገውና እንደዚህ በዚህ ምድር ላይ ሲያለ ያደረጋቸው ሁሉ ተመዘነ፣ ቀሎ ተገኘ። መልካም ነገሩ ሲመዘን እግዚአብሔር ፊት ባላንሱ ወደ ክፋት አመዘነ፣ ቀለ። መልካም ነገር የሚባል የለውም። ከዚያ እግዚአብሔር ፍርድ ከእሱ ዘንድ ወጣ። ምን እሱም መንግስቱ ለሁለት ተከፈለ። ባቢሎን ለሁለት ተከፈለች በእሱ ኃጢአት የተነሳ የእግዚአብሔር ቤትን እንደዛ ስለቀለደበት እና እግዚአብሔር ማምላካችን ስራውን የሚመዝንበት ምክንያት ትክክለኛ ፍርድ ለመስጠት ነው። ይህ ሰው ትክክለኛ ፍርድ አገኘ። ቀሎ በእግዚአብሔር ፊት ተገኘ። ቴቄሎነ ተመዘነ። ከዛ በኋላ ቀሎ ስለተገኘ በሚዛን ተመዝኖ በእግዚአብሔር አል ተመዝኖ ወደቀ። ከዛ በኋላ ይሞታል ወዲያውንም ና ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ ሥራውን የሚመዝንበት ምክንያት ትክክለኛ ፍርድ ለመስጠት ነው። ሌላ ደግሞ እግዚአብሔር ሥራውን የሚመዝንበት ምክንያት ወገኖቼ፣ እግዚአብሔር አጢአተኛውን ጻዱን ጻድቁን አጢአተኛ ላለ ማለት ነው። አንዳንድ ጊዜ ሰዎች ጻድቁን አጢአተኛ ሊሉት ይችላሉ። ጻድቁን አጢአተኛ ብለው አጢአተኛውን ደግሞ ጻድቁ ሊሉ ይችላሉ። ወገኖች የሰው የሰው ሚዛን ይለያያል። ሰው የሚታየውን ነው የሚያየው አንዳንድ ሰዎች ትክክለኛ ይመስላሉ፣ አስመሳዮች ናቸው። ነገር ግን ኃጢአታቸው እግዚአብሔር ፊት የተገለጠ ነው። እግዚአብሔር ብን እግዚአብሔር አይን ምንም ነገር የተሸፈነ ነገር የለም። እኔ አንድ ጊዜ በኒውስ እዚህ በአሜሪካ ሀገር በኒውስ በጣም ትልቅ ኒውስ ሆኖ እየወጣ ታሪክ ነበረ። ወደ ኦሃዮ ወደሚባል እስቴት እዛ ነው አንድ አባት ሴት ልጁን እድሜዋ ወደ አስራ ስምንት አመት አካባቢ እንደዚህ ይሆናል። ጠፋችበት ነጠፍታ ይፈለግ ጀመር። ሲፈለግ ሲፈለግ አጠገብ ያለው ጓደኛው አብሮት ከሱ ጋር እያዘነ አብሮት እያፋለገው ሚዲያ ሲጠየቅ እየተጠየቀ ምን እየተባለ በቃ ይቺ ልጅ ጠፋች። ከብዙ አመት በኋላ ይቺ ልጅ የዚህ ሰውዬ የልጁ የጠፋችበት ቤስት ጓደኛው አብሮት እያለቀሰ አብሮት ሲፈልገው የነበረው ቤት ለካ እሱ ወስዷት እዛ አንደርግራውንድ አስቀምጧት ይጫወትባት ነበረ። እና በሰው አይነት ሲታይ ያ ሰው እንዴት ምን አይነት ጥሩ ጓደኛ ነው እንደዚህ የሚባል ነገር፣ ግን ልጁን ወስዶበት እዛ አንደርግራውንድ አስቀምጦ ለስንት አመት ሲጫወትባት፣ ከብዙ አመት ከሰባት ይሁን ከስምንት አመት በኋላ እሷ ብቻ አይደለም ብዙ ሴቶችን እዛ ውስጥ አስገብቶ የሚጫወትባቸው ተገኝተው ወጡ። ከዛ ውስጥ እግዚአብሔር ታደጋቸው እና ይሄ ሰው በሰው አይነት ሲታይ በጣም ጻድቅ የሚመስል መልካም የሚመስል ጓደኛ ወይኔ ልጅ እጠፋችብኝ ወይኔ ኔ ወንድም እያለ አብሮት የሚያለቅስ አብሮት የሚያፋልግ የነበረ የረሱ የእሱ ቤት አንደርግራውንድ ልጁን አስቀምጦበት እና በሰው አይን ሲታይ ይሄ ሰው ጻድቅ ነው የሚመስለው። ግን እግዚአብሔር ግን እንደዛ አይልም። ያደረገው አደረገ ነው፣ ያላደረገው አላደረገም ነው። ለዛ ነው ኢሳይያስ አምስት ሃያ ሲናገር ክፉን መልካም መልካሙን ክፉ ለሚል፣ ጨለማ ብርሃን ብርሃኑም ጨለማ ለሚያደርጉ ጣፋጩ መራራ መራራውን ጣፋጭ ለሚያደርጉ ወዮላቸው እያል ይናገራል። እና ክፉውን ክፉውን መልካም መልካምን ክፉ ጨለማ ብርሃን ወዮ ነው የሚለው። እግዚአብሔር እንደዛ አይልም፣ ምክንያቱም እግዚአብሔር ስራውን የሚመዝን አምላክ ስለሆነ ጻድቁን ኃጢአተኛ ኃጢአተኛ ጻድቅ ብሎ አይጠራም እንደ ሰው ወገኖቼ። እግዚአብሔር እንዳያደለም ሙሉ እውቀት ስላለው በትክክለኛ ፍርድ ነው የሚሰጠው ወገኖቼ ስለዚህ እግዚአብሔር ስራውን ስለሚመዝን ከኛ የሚጠበቅብን እዚችው አንደኛ ሳሜር ምዕራፍ ሁለት ላይ ቁጥር ሁለትና ሶስት ላይ እንደዚ፣ የመጀመሪያው በኩራት መናገር የለብንም በኩራት መናገር የለብንም፣ አትታበዩ በኩራትም። ቁጥር ሶስት ላይ አትታበዩ በኩራትም አትናገሩ እግዚአብሔር አዋ በኩራት መናገር የለብንም። እግዚአብሔር ስራውን መዝኖ ነው ሁሉ ነገር የሚያደርገው። አንዳንድ ጊዜ አንዳንድ ነገሮች ሲሆኑ የሆነ ሰው የሆነ ነገር ሲደርስበት እግዚአብሔር ስራውን ይመዝናል። አሁን ብልጣሶር የተባለው ንጉሱ እንደዛ ሲደርስበት፣ እንደዛ ሲሞት፣ እንደዛ ሲገደል፣ ያ ሁሉ ሲመጣ እግዚአብሔር ተመዝኖ ቀሎ ስለተገኘ ነው ባቢሎን የተከፈለችው። በዚህ ንጉሱ ቀሎ ስለተገኘ ነው ተመዘነ፣ እግዚአብሔር ፊት ቀሎ ተገኘ፣ የእግዚአብሔር ፍርድ በሱ ውስጥ መጣበት። ስለዚህ ምንም በኩራት የምንናገርበት ነገር የለም። ደግሞ እግዚአብሔር እንደሚያደርግ ነው። ደግሞ እንደ እግዚአብሔር እንደዛ ብለን አፋችንን መክፈት የለብንም። የምንነጋገረው ሁሉ ልንጠነቀቅ ይገባል። እንደዚህ አንዳንድ ነገር ስናይ ፈጥነ ጀጅ ልናደርግ እንችላለን። በኩራት ልንናገር እችላለን። ከእግዚአብሔር እኛ የበለጠ አዋቂ አድርገን ራሳችንን ልናስብ እንችላለን። ወገኖቼ ነገር ግን እግዚአብሔር ግን ስራው የሚመዝን ስለሆነ በኩራት መናገር የለብንም። እግዚአብሔር ስለ አሁን ስለሚመዝን ከእኛ የሚጠበቅብን ሌላው ደግሞ መታበይም የለብንም፣ አሮጋንት መሆን የለብንም። ምሳሌ አስራ ስድስት አምስት ሲናገር በልቡ የታበየ ሁሉ በእግዚአብሔር ዘንድ እርኩስ ነውና እጅ በእጅም ሳይቀጣ አይቀርም ይላል። በልቡ የታበየ መታበይ እግዚአብሔር አሮጋንስን መታበይን እግዚአብሔር አይወድም። በእሱ ፊት አስጸያፊ ነው። መታበይ የለብንም በምንም ነገር የምንታበይበት ነገር በዚህ ምድር ላይ ምንም የለም። የምንኩራራበት እንዲህ ነው የምንልበት ነገር ምንም የለም ወገኖች፣ ምክንያቱም ሁሉ የእግዚአብሔር ነው። ምድርና የሞላ የእግዚአብሔር ነው። ስለዚህ ምንም እኛ ታብያን እንደዚህ ብለን እንደዛ ብለን የምንናገርበት ነገር የለም። ሁሉ እግዚአብሔር የሚያውቅ አምላክ ነው። ሁሉ በሱች የታየ ነው። ከሱ የሚበልጥ ማንም የለም። ምንድን ነው መታበያችን? የት ሊያደርሰን ወገኖች? ሁሉ ነገር ጥለነው ነው የምንሄደው። ስለዚህ እግዚአብሔር ስራውን ስለሚመዝን ከኛ የሚጠበቅብን በኩራት መናገር የለብንም፣ መታበይም የለብንም። ሌላ ደግሞ እግዚአብሔር ስራውን ስለሚመዝን ከኛ የሚጠበቅብን እግዚአብሔር ሁሉን እንደሚያውቅ አውቀን መቀበል አለብን። እግዚአብሔር አዋቂ ነው። አንዳንድ ጊዜ እግዚአብሔር በስራ አይሳሳትም። እግዚአብሔር አዋቂ ነው፣ ስራውን የሚመዝን ነው። ስለዚህ ከዚህ መቀበል አለብን። አንዳንድ ጊዜ በህይወታችን የጠበቅናቸው ሳይሆን ያልጠበቅናቸው ነገር ይሆናሉ። በዛ ሰዓት እግዚአብሔር በስራው ትክክል ነው። አንተ ስራን የምትመዝን አምላክ ነው፣ ከኔ የበለጠ አንተ ታውቃለህ። እግዚአብሔር ሙሉ እውቀት አለው። እንዳውም መዝሙር መቶ ሰላሳ ዘጠኝና የህይወቴ ታሪክ ከመጀመሪያ እስከ ፍጻሜ ድረስ በመጽሐፍ ተጻፈ ይላል። እግዚአብሔር ከመጀመሪያ እስከ መጨረሻ ታሪካችንን የሚያውቅ አምላክ ነው። እግዚአብሔር እውቀቱ ፉል የሆነ እውቀት ያለው አምላካችን ነው። ሆል ናውሌጅ ያለው አምላካችን ነው። ስለዚህ እግዚአብሔር በደንብ ያውቃል። ለዛ ነው መዝሙረ ዳዊት በቅን መቶ ሰላሳ ዘጠኝ አምስት ስድስት ሲናገር አቤቱ አንተ እንሆ የቀደመውን የኋላውንም አውቀ አንተ ፈጠርክ እያለ ይናገራል። እግዚአብሔር የቀደመውን ያለፈውን ሁሉ እሱ የፈጠረ ሁሉን የሚያውቅ አምላክ ነው። ከኋላ ከፊት ሙሉ እውቀት ያለው አምላካችን ነው የምናመልከው። አንደኛ ሳሙኤልም ሶስት ላይ እንደዛ ነው የምትለው ሀና ስትናገር አትታበይ በኩራት አትናገሩ፣ እግዚአብሔር አዋቂ ነው። እግዚአብሔር ናውሌጅ ያለው እውቀት ያለው አምላክ ነው። ናውሌጅ አለሁ፣ ፉል ናውሌጅ አለሁ። ምንም ነገር የሚሳሳተው ነገር እግዚአብሔር የለም። ስራውን የሚመዝን አምላክ ነው፣ ሙሉ እውቀት አለው። እኛ እንኳ ምንም እውቀት የለንም፣ ብናወቅም ምንም በጣም ጥቂት ነገር ነው። እግዚአብሔር ግን ማወቅ ብቻ ልብን፣ ኩላሊትን፣ አሳባችን ሁሉ የሚመረምር አምላክ ነው። እኔ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ደቀ መዛሙርቱ ጥያቄ ሲጠይቁት እሱ የጠየቁት አልነበር የሚመልስ በውስጣቸው ያለውን ነበር የሚመልስላቸው፣ ትክክለኛውን የውስጣቸውን ልባቸው የልባቸው አፋቸው የሚለውን ብቻ አይደለም። ሰው አንዳንዴ ውስጡና አፉ የተለያየ ነው። ውስጡ ሌላ ነገር ይላል፣ በአፉ ሌላ ነገር ይናገራል። አንዳንድ ሰዎች ውስጣቸው በጣም ተቆጥተው አዝነው፣ በውጫቸው ደግሞ ይስቃሉ፣ ያስመስላሉ። እግዚአብሔር ግን እንደዛ አይሸወድም። ሰው ሊሸወድ ይችላል። ሰው ሰው ማታለል እንችላለን። እግዚአብሔርን ግን አናታልለው። ምክንያቱም እግዚአብሔር ሙሉ እውቀት ያለው አምላክ ነው። ሁሉን ያውቃል። ልብን ኩላሊት የሚመረምር አምላክ ነው። በሰው ውስጥ ያለውን ሁሉ የሚመረምር አምላክ ነው። ጌታ የሱስ ክርስቶስ እንኳን ውስጣቸውን ያውቅ ስለነበር አይተማመንባቸውም ነበር ይላል። ውስጣቸውን ዲፕ ኢንሳይዳቸው ምን አይነት ሰዎች እያንዳንዳቸውን ያውቃቸዋል። ኢየሱስ ጌታ ነው። ስለዚህ እኛም እግዚአብሔር አክል አምላካችን ስራውን ስለሚመዝን ከኛ የሚጠበቅብን በኩራት መናገር የለብንም፣ መታበይ የለብንም እና እግዚአብሔር ሁሉን እንደሚያውቅ አውቀን መቀበል አለብን። በሕይወታችን እንኳን ለሆነው ነገር ሁሉ እግዚአብሔር አንተ አዋቂ ነህ፣ በቃ ከአንተ የሚያልፍ የለም፣ ሁሉን የምታውቅ አምላክ ነህ፣ ስራን ደግሞ ትመዝናለህ። በሆነው ነገር ሁሉ እግዚአብሔር መልካም ነህ ብለን ከእግዚአብሔር ጋር መስማማት አለብን። ወገኖቼ በሚሆነው ነገር ሁሉ ኢየሱስ ጌታ ነው። ስለዚህ ጌታ አምላካችን ዛሬ የሚናገረን አሳቡ ቃሉ ምንድን ነው? እግዚአብሔር ስራውን የሚመዝን አምላክ ነው። ወገኖች፣ እግዚአብሔር ስራውን ስለሚመዝን የሚመዝንበት ምክንያት ትክክለኛ ፍርድ ለመስጠት ነው። ተኛውን ጻድቅ ጻድቁን ደግሞ አጢአተኛ ላለማለት ነው። እግዚአብሔር ስራውን የሚመዝ ነው፣ አያዳላም ይሄ ይሄ ብሎ አያለዋውጥም። እግዚአብሔር እንደ ሰው ግቡ ምናምን የሚቀበል አምላክ አይደለም። ከኛ ደግሞ የሚጠበቅብን በኩራት መናገር የለብንም፣ መታበ የለብንም። እግዚአብሔር ሁሉ እንደሚያውቅ አውቀን ያንን መቀበል አለብን። ያለውን ሁኔታውን ሁሉ መቀበል አለብን። ኢየሱስ ጌታ ነው። እንግዲህ እግዚአብሔር አምላክ የሰጠኝ ሀሳቡ ቃሉ ይሄ ነው። እስቲ እንጸልያለን። ለሚያሟቸው ወገኖቼ በሚያሟቸው ስፍራ በየሱስ ምራቱ ጫጩጫ ነው። እግዚአብሔር አምላካችን ደግሞ ታላቅ የሆነ ፈውስን ያደርጋል። ሀሌሉያ አምላካችን ልዑል እግዚአብሔር ሆይ ተመስገን። ስለመጣው ቃል ተባረክ። እግዚአብሔር ሆይ በእውነት አንተ አዋቂ ነ ስራን የምትመዝን አምላክ ነ። በስራ ትክክል ነ ጌታዊ። በሚሆነው ነገር ሁሉ አንተ ሳታውቅ የሚሆን አንዳች ነገር የለም። ጌታዊ ተመስገን። አምላካችን አንተነ፣ ጌታችን አንተነ፣ ንጉሳችን አንተነ፣ ሕግ ሰጪያችን አንተነ፣ ፈራጃችን አንተ ነ። ጌታ ጌታዊ ተባረክ ሬካፓላማ ሲመስኬ ፓራካላማድያ በልዑል መጠጊያ የሚኖር ሁሉም በሚችለው በአምላክ ጥላ ያርፋል ከቶ አይና ወጥም እንደሚለው ቃል በአንተ ጥላ ከለላ ስላለን አባቱ ተመስገን፣ ወዳችን ተባረክ። አንተ አዋቂ ነ ጌታ ኢየሱስ፣ ስራን ሁሉ ጊዜ ትመዝናለ አለ ጌታ ኢየሱስ። ከአንተ ፍርድ የሚያመልጥ ማንም የለም። ሚዛን ደግሞ ትክክለኛ ሚዛን ነው። አባቶ ተባረክ፣ ጌታዬ ተመስገን። ስለ መጤዋ ቃል ተባረክ። ደግሞ ጸል ያለው ለሚያማቸው ወገኖች የእጃቸው በጫኑበት ስፍራ ላይ ስምን በጠሩበት ስፍራ ላይ ዛሬ ፈዋሹን ገናናውን ስምህ እጠራለሁ። ጌታ ሆይ ያንተን ስም የሚጠራ ሁሉ ይድናል እንደሚለው ቃል አሁን በጌታ በኢየሱስ ስም ፈውስ ሁሉ ያለፈ ይሁን። በመገረፉ ቁስልኛም ተፈወስ እንደሚለው ቃል እግዚአብሔር ይፈውሳል። አሁን በወገኖቼ ላይ እንዲያልፍ በጌታ በኢየሱስ ሙሉ ጤንነትና ሰላም እንዲወርሳቸው ራካ ፓላማሲ ማስኬ ፓራ ካላማድያ ሬላ ማሲ ማስኬ ፓራ ካላማድያ የእግዚአብሔር መንፈስ አሁን እንድትዳስሳቸው እንድትነካቸው ደዌ ፍላጻ ሁሉ ከእነሱ ላይ እንዲነቀል ተጽዕኖ ሁሉ በኢየሱስም እንዲፈርስ ደስታቸው፣ ሰላማቸው፣ ረፍታቸው፣ ጤንነታቸው እንዲመለስ በመገረፉ ቁስልኛም ተፈወስ እንደሚለው ቃል የአንተ ፈውስ ጌታ ሆይ ከዚህ ሰዓት ጀምሮ ከራሳቸው እስከ እግር ጥፍራቸው እንዲያገኛቸው እንዲዳስሳቸው ከማያውቁትም ከሚያውቁትም በሽታ አሁን ፈውስ ጌታ ሆይ እንዲተላለፍ እንዲመጣ በጌታ በኢየሱስ ስም ያስጨናቂ ዘን ሁሉ አሁን እንዲሰበር፣ ሪካ ፓላማ ሲማስኬ ፓራ ካላማ የእግዚአብሔር መንፈስ አሁን ንካቸው፣ አሁን ዳሳቸው። አሁን እግዚአብሔር አባቴና መዳሪቴ ሆይ ጤንነታቸውና ሰላማቸውን አሁን እንድትመልስላቸው እኔ በኢየሱስ ስም ጸለይኩኝ። ጌታ ሆይ ተመስገን። ህዝብን ስለነካ ስለዳሰስክ ፈውስ ስላለፈ በምሕረት ወደ እኛ ስለመጣክ ስራን የምትመዝን ውድና ብርቅ አምላካችን አንተ ስለሆንክ ጌታ ሆይ ተመስገን። ክብር ሁሉ ለስም ይሁን፣ በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ የሱስ ክርስቶስን አዳኝ ጌታ ያርጌ በወቴ ላይ ሾመዋለሁ፣ በወቴ ላይ ቀበሏል፣ ወቴ ሙሉ ለሙሉ ለእሱ ሰጣለሁ ለምንል የመዳን ቀን ዛሬ ነው። ስለቀለገ የምናውቀው ነገር የለም ዛሬ ግን ድምጹ ስት ሰሙ ልባችሁን ልከኛ አታድርጉ ይላለ የእግዚአብሔር ቃል ወገኖቼ ጌታ ኢየሱስ ክርስቶስ ይወዳቸዋል መቼም ለ ለሰከንድም ከእሱ እንድትለዩ አይፈልግም በቃ ጌታ ይወደናል በቃ እኛ ሰው ልጆችን ወዶናል በቃ መጽሀፍ ቅዱስ እንደሚል ወዶኛለን አድኖኛል ወዶ ናል ሊያድነን ወዷል ጌታ የሁሉ ዋጋ ያስከፈለው ስለሚወደን ነው ከእሱ ለሰከንድ እንድንለይ በእውነት ወገኖቼ ስለማይፈልግ ነው ስለዚህ ለዚህ ጌታ ህይወቴን እሰጣለሁ ለምንል ወገኖቼ እጃችን ለሱ እንስጥ። አንድ ቀንም አንጸጸትም። ለሱ ህይወቱን ሰጥቶ የተጸጸተ ሰው አንድም ሰው የለም ወገኖቼ። ሀሌሉያ። እስቲ ከኔ ጋር ይህንን ትጸል ያላችሁ ከዛ ደግሞ ጸልላችኋለሁ። ሀሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለ ተቀበልከኝ አመሰግናለሁ፣ በኢየሱስ ስም አባቱ። ይህንን የጸልይ ወገኖች የባርካቸው፣ ሲወጡ ይባረኩ፣ ሲገቡ ይባረኩ፣ ሲነሱ ሲተኙ፣ በእያንዳንዱ ድርጊታቸው የተባረኩ ይሁኑ። ወደ እኔ የመጡትም ፍጹም ወደ ውጭ ያላወጣቸው እንዳልክ፣ በቤት ትከላቸው፣ አሳድጋቸው፣ እግዚአብሔር ወደ ትክክለኛ ቤተ ክርስቲያን ወስደ የበጎች እረኛ የናዝሬት ኢየሱስ በቤት ትክላቸው ሕይወታቸውን ሁሉ ተረከብ። ከኩፉ ሁሉ ደግሞ ጠብቃቸው። ዘመናቸው ሁሉ በቤት ትለቅ። እነዚህን ወገኖቼ ለተባረኩት ለአማሩት እጆች ላንተ አሳልፌ ሰጠው። አባቶ የሰጠው ስለ ነበረን ጊዜ ተባረክ። በቃልህ ስለተናገርከን፣ አንተ ሁሉን የምታውቅ አምላክ ስላለህን፣ ሥራን የምትመዝን አምላክ ስላለህን እናመሰግንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሁንልህ። የበቀል መናፍስቶች በኢየሱስ ስም ይታሰሩ። ሳምንቱን ጊዜያችን ሁሉ አባቱ አንተ ተረከብ። በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ ኢየሱስ ክርስቶስ ተናግሮናል፣ አስተምሮናል፣ ገስጾናል። እንግዲህ ፕሮግራሚን ጨርሻለው። በሚቀጥለው ጊዜ ደግሞ በህይወት ብኖርና ጌታ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል እንገናኛለን። ጌታ የሱስ ክርስቶስ ይባርካችሁ። ጌታ ይወዳችኋል፣ እኔም ደግሞ እወዳችኋለሁ። ተባረኩልኝ። አሜን።